ከምናየውና ከምንሰማው ዓለማችን ባሻገር በሚስጥር የሚከወኑና የሚደረጉ በርካታ ሚስጥራዊ ሁነቶች በእኛ ምድር ይፈጠራሉ፣ ይከሰታሉ። ምናልባት ግልብ ግልቡን ላይ ላይሆን ለምንም ጓዝለኛ ምንም ነገር ላይ መስለን ይችላል። ሲአይኤ አንድ መረጃ አፈትልኮ ወጦበታል። ይህም አርክ ኦቭ ዘ ኮቨናንት የታቦተ ጽዮን መገኛ ጉዳይ ላይ ሪሞት ቪውዊንግ ተጠቅሞ ያለችበትን ሁኔታ ቦታ በምንና እንዴት ባለ አጠባበቅ እንደምትጠበቅ ሁሉም እጅግ የሚያስገርም መረጃ ወጡም ነበረም። ከዛም ባሻገር ይህንና የመሳሰሉትን ቅርሶችን ፍለጋ የማደርገው በግሌ የምሰራቸው ስራዎችን ለእናንተ እያቀረብኩላችሁ እገኛለሁ። እጅግ በርካታ የሆኑ አስደናቂ ነገሮችን እያየና እየሰማነ ነው። ለማመን የሚከብዱ የአባቶቻችንን አደራና በምድራችን ላይ እንዲህ አይነት እውነት አለ እንዴ ብሎ ለማመን የምንቸገርበት እጅግ የሚያስደንቅ ነገር እያሳዩዋችሁ እገኛለሁኝ። ከእርሳቸው ከጎጆ በዓት ገብቼ የሚገርምና የሚያስደንቅ ነገርን አይችም ተመልክቼም አለሁኝ። እጅግ በርካታ የሆኑ የአደራ ቃላቶችም በእርሳቸው በኩል ተቀብያለሁኝ። ከዛ ድንቅና ሚስጥራዊ ከሆነ ቦታ ወስደውኝ ከእርሳቸው በዓት ጀርባ ከእርሳቸው የምትወጣውን ስር ተከትዬ ሄድኩኝ። አንድ የሚያስደንቅና የሚያስገርም በዘመናት ውስጥ ታትሞ የኖረ ለትውልድ አደራ እየተሰጠ እዚህ የደረሰ አንድ ነገርንም ተመለከትኩኝ። አበ ቅዱሳን አይበር ዘይወስደኒ ሊተ ፍኖተ ጻድቃን በእንተ እግዚአብሔር መራዊ ወጥን ወንተ ሰማይ ርግብ ታሬኒ ፍኖቴ የሚል ነበረም ከግንዱ ላይ ተፍቆ በርካታ ዘመናትን ያሳለፈ የወየበ የሚመስል ቅርጽ ያለው ተፈልፍሎ የተሰራ የአባት አደራ ወደ ቅዱሳን ማኅበር የሚወስደኝን መንገድ በእግዚአብሔር ቸርነት እጀምራለሁ፣ መንገዴንም የሰማይ ርግብ ታሳየኛለች የሚለው ድንቅ መልእክት ነው። ይህንን ተከትዬ ሂጄ ርግብ ከዛው አካባቢ ወጣ ወደ አንድ ዋሻ ምንጭ ወደሚፈልቅበት ስትገባ አየሁኝ። ከዛም አባ ፍቅረ ማርያም ከኋላ የመጣው ተቆጠውና ግስጸው ለምን የማይመለከትን ለማወቅ ለማየትና ለመመራመር ትሻለህ ነበር ያሉኝ። ከዛም እዛ ቦታ ላይ ያየሁት እንዳውሎ ነፋስና ከፍተኛ የሆነ ኤነርጂ በቦታው ላይ የተከሰተ የስልኬን ባትሪ እየዘጋ ስልኬን ከእጄ እያስጣለ እንደ ህልም ሲያደርገኝ ነበር። አጋጣሚ ሁሉም አጫውቻችኋለሁኝ። ከዛም አባ ፍቅረ ማርያም አንድ አደራ ሰጠውኝ ነበረ። ወደ አንድ ቦታ ወስደሃለሁ፣ ያንም የቅዱሳን ቦታ ደብረ ደደክ ይባላል። ያም ደብረ ደደክ በቀዝቃዛው የሚኖሩ ሕዝቦች ውልደ ደደካውያን የአይቆብ ዘሮች በኢትዮጵያ ምድር ላይ ለሺ ዘመናት ተደብቀውና እጅግ በሚገርም ሁኔታ ተሰውረው የሚገኙ የትውልድ ሐረጋቸው ከነገደ የአይቆባውያን የሚመዘዝ ነገደ ያዕቆባውያን አስራ ሁለቱ ነገድ ነገደ እስራኤላውያን አንዱ የሆኑት እነርሱ ታምራትን ያደርጋሉ፣ ድንቅ ስራዎችን ይሰራሉ። በዚህ ቦታ ምንም አይነት የቴክኖሎጂ እንዲሁም ምንም አይነት ዘመናዊ ነገር ያልገባበትና የማይከሰትና የማይታይበት ነው። የሚገርመው በዚህ አካባቢ የጂፒኤስ ኮርዲኔቶች የአውሮፕላን በረራዎች ፈጽሞ አይካሄዱበትም። ይህንን ኢትዮጵያ ውስጥ ያለ ቦታ እወስድሃለሁ። ነገር ግን ቀድመህ ማጣራት ያለብህ መፈለግ ያለብህ መኳተን ያለብህ መጠየቅ ያለብህ ነገሮች አሉም ብለውኛል። ለዘ ተሐሰሶ መጽሐፈ ጥበብ እንዘይተሃል ጠው ትረክቦ የህይወት መጽሐፍ አንቅህ የሚሉት ግብጾቹም በሌላው ዓለም ብኮፍ ላይፍ እየተባለ የሚጠራው እጅግ ሚስጥራዊ የሆኑ ቀመሮችን ይዟል ተብሎ የሚታሰበው ህይወት መገኛ፣ የህይወት ምንጭ፣ የህይወት ሁሉ ቁልፍ የሚሉት አንቅህ ወይም ህይወት ወይም ደግሞ እኮፍ ላይፍ እየተባለ የሚጠራው ይህንን መጽሐፍ ጥቡ ከሚባል ሰው ታገኘዋለም። እርሳቸው እውነትን፣ እውቀትን እንዲሁም በዘር ሐረግ የሚተላለፍ የአባት አደራን ይሰጡሃል። ፈልጋቸው። ምናልባት ፍንጩ ወደ የባብ ኢየሱስ አካባቢ አቅና ነበር ያሉኝ። ወደ የባቢ ኢየሱስ አቅንቻለሁም። ከዛም ያገኘሁት ለማመን የሚከብድ ታምር እሰምቻለሁም። እዛም ቦታም በወታደሮች ካምፕ በግፍ የተቀመው አንድ ቅዱስ ቦታ አለም። ይህም ለሺ ዘመናት ሚስጥር ሆኖ ቅዱሳን አባቶቻችን ሲኖሩበት የነበረው እንደ ዋሻም የሚጠቀሙበት ሚስጥራዊ መተላለፊያና እጅግ በርካታ የሆኑ የሀገር ቅርሶችን የሚያስቀምጡበትና በርካታ ግብሮችን የሚፈጽሙበት ይህ ቦታ ዛሬ በመከላከያዎች ካምፕ በጉልበት ተነጥቋል። ይህንን ሰማሁኝ። ወደ መከላከያዎች ካምፕ ልገባ ሰዓት እጠብቃለሁኝ። የጠባቂ የዋርድያውን መዞር፣ የፀሐይ ጨረሩ በዋርድያ ውስጥ ትክክል እስክትሆን ድረስ ሰዓቴን አጥብቄ መለከትም ምናልባት እዚህ ቦታ በርካታ ነገሮችን አገኛለሁ ብያለሁም። ሀሪታት ቱታኒም በመባል በአረቦች የሚታወቀው እና የሚጠራው የማዕድኑ ካርታ ምናልባት ፍንጩን አገኘው ይሆናል። ሀሳቤ ነው፣ ምኞቴ ነው። ነገር ግን ወደዚህ ወደ መከላከያዎች ካምፕ እንዴት መግባት እችላለሁኝ የሚለው ግራ ገብቶኛል። የፀሐይዋን ጮራ እየጠበኩ ለመግባት ጓጉቻለሁኝ። በየአርባ ደቂቃው የታጠቁ የሚያስሱ ወታደሮች አካባቢውን ይዞሩታል። ከካምፑ ደቡብ ምዕራብ አቅጣጫ የሚገኘው ሚስጥራዊውና በርካታ ቅርሶች ያሉበት የሚባለው ከዛም አልፎ በመከላከያ ሚኒስቴር ስር ሆኖ በርካታ ጥናቶችንና የምርምር ስራዎች ይከናወኑበታል ተብሎ የሚታሰበው የድሮ የይባብ ኢየሱስ ቅጥር የነበረው በአሁኑ ወቅት የምዕራብ ዕዝ ዋና መምሪያ በመሆን ስፍራው በኃይል የተያዘበት ይህ ቦታ በደቡብ ምዕራብ አቅጣጫ ካለው የታጠረ የሽቦ አጥር ባሻገር በደቡብ ምዕራብ በኩል አሻገሬ በሽቦቹ ክፍተት እመለከታለሁ። አይኖቼ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብን ይዘሩታል። በጥቅጥቁ ደን ውስጥ እስከ ወገቦቻቸው ድረስ ዛፎችን ከቦ የያዘው ሳር ደኑን ጥቅጥቅ አድርጎ ሞልቶታል። አሻገር ያለሁኝ የሰው ኮቴ አይን እንደው የተራመዱበትን አገኝ እንደው አንዳሽ ቦታ ማግኘት ሻለሁኝ አይኖቼ ማትራሉ። ጥበቡ የሚባሉትን ሰው አገኛቸው ያሉኝ የአባ ፍቅረ ማርያም መልእክት ይዤ እዚህ ቦታ ብገኝም ፍንጭ ላገኝ አልቻልኩም። ድንገት እረኞች በሰጡኝና በነገሩ መረጃ ወደ ካምፑ ቅንቻለሁኝ። ከዛም በኋላ በደረቴ እየተሳብኩና በሳሮቹ መካከል እየተሽለከለኩኝ የፀሐይዋን አቅጣጫ ልክ በዋርደያው ስትሬት ሆና አይኖቹን ስትጋርደልኝ ለመግባት ይሽቀዳደም ጀመረም። ድንገት ከሚንቀሳቀሰው ሳር ውስጥ ያ ምንድን ነው የሚል በግሩፕ ነው የሚጓዙ የመከላከያ ድምፅ በጆሮዎች አቃጨለም። ያ ምንድን ነው ያ ምንድን ነው ይላሉ ከመቀጽበት ደርቅ የቀረሁኝ ወይኔ ተሸነፍኩም፣ ወይኔ ቀደሙኝ፣ ወይኔ ወይኔ ልጀመረ ከሳር ውስጥ እንደሆንኩኝ ሳልጀመረው ፍጻሜው የደረሰ አልኩኝ። በአይኖችን ባያቀረርኩኝ ወደ ሃምሳ ሜትር ርቀትን አልፈው የሄዱት ወታደሮቹ ሲመለሱ፣ ማምለጫ የሌለው መሸሻ ያጣሁኝ በመረቦቻቸው የወደኩኝ መቃጥኑ ጉሮሮዬ ውስጥ እንደተሰነቀረ አሳ አማራጭ እንደሌለኝ ገባኝና ተስፋ ቆርጬ እጆችን ከፍ አድርጌ ልነሳ ስዘጋጅ አንድ ሰው እጅ በጀርባዬ በኩል በፍጥነት ሳበኝ። ምንድን ነው ብዬ ዞር አልኩኝ። የልብሴን ጫፍ ይዞ ሲጎትተኝ ፈጠንበል ፈጠንበል በሚል በጆሮዎች ግንድ ላይ ያቃጭላል በከስታም ፊታቸው በጽህም የተመላም አረጋዊ አባት። እሳቸው እኔን ሲስቡ ከመቅጽበት እጅግ ከፍተኛ ውሎ ነፋስ ተነሳና አካባቢውን አወከውም አወከው። በጣም እጅግ በጣም የሳሮቹን ቁርጥራጭ ወደ ላይ እያጎነና እያስነሳ ጩኸትን ፈጠረም። የነገር አጋጣሚ ነው እስክል ድረስም ዛሬም ድረስ ሚስጥሩ ያልተገለጠልኝ እንቆክልሽም አጋጣሚ ወይስ እውነትም ጥበቡ አልገባኝም። አውሎ ነፋሱን በወታደሮች ላይ ያስነሱት እኒህ ሰው ናቸው ብላለሁኝ። በሚገባ ፊታቸውን ሳላይና ወደ የት እንደሚወስዱ ይሳላቅና ሳልረዳም የሚያፏጭ ድምፅ ያለው የሚሽከረከር ንፋስ ከላይ ወደ ታች ነፈሰና በዙሪያ ያሉትን ጥቅጥቅ ደኖች ማወክ ጀመረም። ይነጣቸዋል፣ ያውቃቸዋል ከስሮቻቸው ነቅሎ የሚወስዳቸው ይመስላል። ዛፎቹ እርስ በእርሳቸው እየተላተሙ መባረቅት የሚመስል ድምፅ ይወልዳሉ ይወልዳሉ ይወልዳሉ። በሚያስገመግመው አምሳለ ሱናሚ ነፋስ ከስራቸው የሚነቀሉ ተክሎች፣ ወደ ላይ የሚጎኑ ጥቅል አውሎ ነፋሳት፣ አጋጣሚ ነው ለማለት ድፍረት የለኝም። እስኪ ይሁን እስኪ ይሁን ብዬ ቀና ብዬ ማየት ጀመርኩ። ሳቸውን ነፋሳትን ከመዛግብቶቻቸው የሚያወጡና የሚያዙ እኒህ ሰው ማን ናቸው? አልኩኝ ይህ ነገር ምትሐት ነው ወይስ እውነትም? በምትሐት ብዙ ስራዎችን ሲሰሩ ያየኋቸው በርካታ ሰዎች አሉ። በምትሐት ነፋሳትን የሚያስነሱ እንዲሁም ክፉ ስራን የሚሰሩ እጅግ በርካታ የሆኑ ያጋንንት ስራ፣ ያጋንንት ውላጅ የሆኑ ሰዎችን አቃለሁኝ እኒህ ሰው ማን ናቸው አልኩኝ። ቀናቢ እየተመለከቱኝ እንደ ኢያሱ በገባውን ምድር ፀሐይን የሚያቁሙ ዛሬም እኮ አሉን። እንደ ኤልያስ ዝናባትን እንዳይዘኑ ሰማይን የሚለጉሙ እንደ ሙሴ ባህርን በትራቸው የሚከፍሉ ነጎድጓዳትንና መባርቅትን ባህርንና ጠባዮቻቸውን ሁሉም እንደ ሄኖክ የተራቀቁበት የፀሐይን መውጫ የነፋሳትን መዛግብት የመባርቅትን ውልደትና ሞት ሁሉ የሚያትቱም እኒህ እጅግ ረቂቃን የሆኑ አዋቂዎችና ምሉ በኩሌሄ የሚባሉ በተፈጥሮ የኖሩ በተፈጥሮ ያረጁ በተፈጥሮ የተራቀቁ ተፈጥሮን ያዘዙና የገዙ የአያቶቻችን ልጆች አባቶቻችን እኮ ዛሬ ማሉም። በልቡና እያሰብኩኝ እሳቸውን ቀና ብዬ አንድ ቃል ይናገሩ ይሆን ብያያቸዋለሁ። ተከተለኝ እጠንበል እጠንበል ይላሉም። ምን ጉድ ነው የገባሁት ምን መከራ ውስጥ ነው ያለሁት? ወይ ጌታዬ ሆይ እላለሁ በልቤም፣ ሰውነቴ እየተንቀጠቀጠ ታምር በሚመስል እውነትነቱን ለመቀበል ዛሬም የሚቸግረኝ በሕይወቴ ከተፈተንኩባቸው ቀናት አንዱና ዋናው እሳቸው፣ ከፊት እኔ ከኋላ በፍጥነት እየተከተልኳቸው በጫካው መሃል አስገቡኝና ጥቅጥቅ ባለው ደን ውስጥ ከፍ ቢሉ ባህረግ የተሳሰረ የፀሐይ ብርሃንን እንኳን ዘልቆ ለመግባት የሚቸገርበትና የሚጣበብበት የአዋፋት ጎጆዎቻቸው እዚህ ምዛም የመላበት ጫካ አስገቡኝ። የአማዞን ክፋይ የሚመስል በጥቂት መሬት ላይ የተጠቀጠቀ ደን፣ ኢትዮጵያ ውስጥ እንዲህ ነገር አለ ብሎ ለመገመት የሚያስቸግም የሶኮት ያረፈበት የማይመስል የአራዊት ሰፈርና መንደሮቻቸው ነው። ይሄም የአራዊት ቦታቸውና ቤታቸው ነው። ቃል ሳይተነፍሱ ይዞውን ቁልቁል ወደ ምዕራብ አቅጣጫም የተሽለኮለኩን መጓዛችን ቀጠን። ከተወሰኑ የጥድፊያና የእግር ጉዞ በኋላ ቆሙና ዙሪያቸውን ይመለከቱን የቃኙ ጀመረም። ምናልባት ከኋላችን የተከተለን የሚከታተለን እና ያየን ሰው ይኖር ይሆን ብለው በመጠርጠር ነው። በዛፉ ቅጠሎቹ የተሸፈነው ከምድር አንድ ነገር ላይ ይጠርጉ ጀመረ። ምንድን ነው? ምን እያደረጉ ነው? ራሎኒን ባስተውለት እመለከታችኋለሁ አንዳች ነገር ይጠርጉ ጀመረ። በያዙት በትር ወይም ዘንግ ጠረግ ጠረግ አደረጉና ከላዩ ላይ ያለሁን ረጋፊ ቅጠሎችን ማንሳት ጀመሩ። በበትራቸው አንድ ገመር ነገር ይታየኛል። በከብት ቆዳ ተልጦ የወጣና የተዘጋጀ መጫኛ ገመድ ነው። ሳብ ሳብ አደረጉትም በባህር ዛፍ የተሰራች ሁለት ሜትር በሁለት ሜትር የማታክል በኩል ቁመትና ወርድ የተሰራችና የተነባበረች አግድም ጥቅጥቅ ብሎ የተሰራባት ክፍተቶቿ በጥቀርቃ መሰል የተላጡ ነገሮች ጥቅጥቅ ብላ የተሰራች በር ናት። የሚገርም የሚደንቅ ከቅጠሉ ባሻገር ብቅ አለች። ከከብት ቆዳ የተሰራውን መጫኛ ገመድ በልዩ ያሳሳብ ዝነ ዘዴ ዚግዛግ እየመቱ ይሰውታል። ምን እያደረጉ ነው? አልጀመረም። ዚግዛግ ቁጥራዊ በሆነ ዚግዛግም ይመቱታል፣ ይወዘውዙታል፣ ከላይ ወደታች ታች፣ ከታች ወደ ላይ ቁጥራዊ በሆነ ነገርም ከዛም ይህ አነስተኛ በር ከፈተችና ወደ ላይ ተንጠለጠለችም ግባ። ግባ አሉኝ ደስ በሚል ግርማ ሞገስ ባለው ድምፅ እኔም ለመገባት ፈራ ተባ ያልኩ መንገዴን ሲጀምር አትፍራ ግባ አሉኝ ከምድር በታች የተሰራ የዋሻ ቤት የድንጋይ መሰላል ይታየኛል ቁልቁል የሚያወርድ ወደ ታች ወደ ዋሻው የሚያስገባም ረመድ አልኩና ወደፊት ቆምኩኝ ወደ ታች ስር የሚወስደኝን የአለቱን መሰላል ዙሪያ ገባው የማይታየው ጨለማን ደፍሬ ለመራመድና ለመርገጥ ፈሬቻለሁኝ። አላወቅኳቸውም። እኔ ሰውዬ እየታውቀውኝ ነው ከሞት የታደጉኝ እላለሁኝ። እንዴት ሳምናችኋለሁ እያልኩም ብልቦናዬ አወጣና ወርድ ጀመረም ሽቅብ የተከፈተችው በር የቀጠሎቿን ረጋፊ እንዳዘለች አንጋጣ አቁማለች። በውስጥ በኩል ሆነው በድጋሚ ገመዱን ቁጥራዊ በሆነ ዚግዛግ ነገር እየቆጠሩ ሲያወናጭፉት እንጨት በእንጨቱ የተሰራችው በር ክርችም ብላ ተዘጋችና ብርሃኑ አንከለከለችን። ያዘለችው ቅጠል አልፎ የሚገባውን ጭላንጭል ብርሃን ሲሸፍነው ሙሉ በሙሉ ከውጭ በኩል በቅጠል የተሸፈነ ምድር እንጂ ሚስጥራዊ ዋሻም እንደማይመስል ገምቻለሁኝ። በግራ በኩል ችቦውን አነሱና በያዙት ብትር ወይም ዘንግ የሆነ ነገር በኃይል ሲጭሩት ይሰማኛል። ከመቅጽበት ሳትፈጠረም ሳትፈጠረም ሲፈጥር የችቦውን አፍ አስጠጉትና ሲለኩሱት ብርሃን በላም። ከዛም በቀኝ በኩል ያለውን ሌላውን ችቦ በጣታቸው ጠቆሙኝና አቃበልኳቸው። የችቦዎችን አፍ አሳስሞ እሳትን አዋዋሷቸው። ከዛም እንዲይዘው አቃበሉኝና እኔም ቀና አድርጌ ማፍራት ጀመርኩኝ። ቀና አድርጌ ዙሪያ ገባውን ስመለከት የዋሻው ሙሉ መንገድ ተመለከትኩትና ደነገጥኩኝ። ቀጭን የሆነ ጠባብ መንገድ የዋሻውን የድንጋይ መሰላል እየወረድኩኝ፣ አባ ፍቅረ ማርያም ደህና ናቸው አሉኝ። የመጀመሪያ የተግባቦት ቃላቸውን ሲሰነዝሩ ቀና ብዬ የተመለከትኳቸውና እንዴት እሳቸውን እንደላኩኝ አወቁ አልኳቸውም አረፈህ የተጠየቀው መልስ አሉኝ እየተበሳጩ። ደህና ናቸው ብዬ ዝም አልኩኝ። ምን ሰራለህ ምን ልሰራ መጣ አሉኝ በመቆጣት የችቦውን እጅ ከግራ እጅ ወደ ቀኛቸው እያዞሩም፣ አይ እንዲሁ ነው እንዲሁ ነው የመጣሁት ብዬ መንተባተብ ጀመርኩኝ። ቀና ብለው ግርም አደረጉኝ እና ብ ብ ብለው ዝም አሉ። ግራ ገባኝ። ኮ ለምንድን ነው ወደዚህ የመጣው አሉኝ። የቅዱሳን መንገድ ፈልጌ ነው የመጣሁት ወደዚህ ቦታ ሰው ልኮይ ነው የመጣሁት ባፍቅረ ማርያም ወደዚህ እንድመጣ ልከው ነው አልኳቸው። እኮ ምን ብለው አተኩሮ ማየት ጀመሩ። አበ ቅዱሳን ማይበር እዘ ይወስደኒ ሊተፍኖ ተጻርቃን በእንተ እግዚአብሔር መራዊ የጥን ወበንተ ሰማይ ርግብታሬኒ ፍኖቴ አልኳቸው። ምን አልክ? አሉ ይቀላያሉ። አዎ የሆኑ አባቴ ይሄን የሚያንከራትተኝ አልኳቸው። እህ ብሎ አንገታቸው መነቅ ጀመሩ። እኮ አንተ የቅዱሳን መንገድ ፈላጊ አሉኝ። አዎ አባቴ አደራ ነው አደራ ነው አባቴ አልኳቸውም። እርግጥ ስለምን ጉዳይ እንደምታወራ አላውቅም አሉኝ። እንዴት አያውቁም አባ ፍቅረ ማርያም ዘንዳ እንደመጣውስ እንዴት አውቀው ጠየቁኝ። እሳቸውን የሚያውቁት ነገር ስላለ ነው እንጂ አልኳቸው። ቀና ብሎ እየተመለከቱ ከልጅነት ጀምረህ ችኩል ነህ ችኩል አሉኝ። ቀና ብዬ እየተመለከትኳቸው በህይወት ዘመኔ አይቻቸው የማላቃቸው ሰው ናቸው። ነገር ግን ከልጅነት ጀምረህ ችኩል ነህ ችኩል ያሉ ነገር ማቃጨል ጀመሩ። ምንድን ነው ብዬ በልቦና መዝገብ አወጣና አውርድ ጀመረ። እኒህ ሰው ከልጅነት ጀምሮ ያውቁኛል እንዴ ብዬ በመገረም መለከታቸዋለሁም ርሶ ጥበቡ የሚባሉ ሰው ነት አልኳቸው። ደግሞ ማነው ጥበቡ አሉኝ። አባ ፍቅረ ናቸው በዘ ተሐሰሶ መጽሐፈ ጥበብ እንዘይት የተባለ ጠው ትረክቦ ብለው ቁራጭ ወረቀት የሰጡኝ ብዬ ከኪሴ አውጥቼ ጽሑፍ አስነበብኳቸው አሉና ዝም አሉ። ጥበቡ የሚባል ሰው አላውቅም እኔ ጥበቡ አልባልም። ምናልባት ነገ ሂደህ ጥበቡ የሚባል ሰው በምትፈልግበት ፈልግ አሉ እየተራመዱ። እሺ ወዴት ነው የምንሄደው አልኳቸውም። ዝምለ ተከተለኝ ብለ ወደፊት መጓዝ ጀመሩም። አንዳንዴ ከሰዎች ጋር ለረጅም ዘመናት መኖርን ያቆሙ ሰዎች ከሰዎች ጋር ተግባብቶ ማውራት መወያየት ይቸግራቸዋል። አንደበታቸው ይቆላልፋል። ልቦናቸው ከሰዎች ርቆ ስለኖረ ሐሳቦቻቸው እንደ መላእክት እንጂ እንደ ሰው መሆን አይችሉም። ጥቂት ስህተት የማይታገሱ፣ ሁሌም እውነትና ልክነትን የሚጠብቁ፣ ከሰዎች ጋር ቁጭ ብሎ ማውራት የማይችሉ ናቸው። ለዘመናት በዋሻ በብትውና የኖሩ ሰዎች ረዳቸዋሉ። ይሰድባሉ፣ ይንኳጥጣሉ፣ ከፍ ዝቅ ያደርጋሉ። ነገር ግን ከልቦናቸው እንዳልሆነ አቃለሁኝ። ቅኖች ናቸው፣ ደግና የዋሃን ናቸው። ላመኑት ሰው ይፈትኑታል፣ በደንብ ይፈትኑታል። እየሰደቡ ከፍ ዝቅ እያደረጉ እያዋረዱ እየፈተኑ መከራን እያበዙ ይፈትኑታል። ፈተናውም ማለፍ አለበት። ቁጡነት፣ ግለፍተኝነት፣ አርቆ አለማሰብ፣ አለማስተዋል እኒህ አይነት ነገሮችን የሚፈትኑባቸው የራሳቸው መንገድ አላቸውም። ምናልባት እነሱ ሀሳቦቻቸው ከሀሳቦቻችን ጋር የሚዛመደው እውነታቸው ከእውነቶቻችን ጋር የሚዋህደው እኒህን ፈተናዎችና እኒህን እጅግ አስጨናቂ የሆኑ የእነርሱን መንገዶች ስናልፍ ብቻ ነው። ይህንን በተለያየ አጋጣሚ በሚሄድባቸውና በምጓዝባቸው ቦታዎች አውቃለሁ፣ እረዳማለሁኝ። ስለዚህ እኒህን ሰው ማን ናቸው? በየመጠራጠር ጀመርኩኝ። ምክንያቱም የሆነ እውነት፣ የሆነ እውቀት፣ የሆነ ጥበብ የሚነግሩኝ ለዘመናት ከሰዎች ርቀው የሚኖሩ ታላቅ ሰው እንደሆኑ ገብቶኛል። እና ዝም ብለህ ተከተለኝ ይሉኛን እሳቸውን እየተከተልኩኝ በዋሻዎች መካከል ችቦዬን አብርቼኝ ከኋላ ከኋላም እነጉዳለሁኝ። በዋሻዎች መካከል የተለያዩ ቅርጻ ቅርጾች አሉ ስላዊ የሆኑ እጅግ የሚያስደንቁ ነገሮችን እመለከታለሁ ላይንም ለልቤም ግን ጅግም የሚገረመኝና ያስደነቀኝን አንድ ነገር ተመለከትኩኝ ጅግ የሚገርምና የሚያስደንቅ በክብ ማህተም ነገር የሆነና የተቀረጸ ካሻው ላይ ያለ ቁም የተመለከትኩት ችቦዬን ጠጋርጌ በሚገባ መለከተው ጀመረ የመድሃኔ ያለም ያለህ ልቤ ስንጥቅ ሲል ተሰማኝ ይህን ቅርጽ አውቀዋለሁ። ይህንን ምልክት አውቀዋለሁ። የት ነው ማውቀው? በየማሰላሰል ጀመርኩኝ። አእምሮዬ ላይ አንድ ነገር መጣም። አንድ ደብዳቤ ለጠቅላይ ቤተ ክህነት የተላከም ለሲኖዶስ የተላከ ለቅዱስ ፓትርያርኩ ለአቡነ ማቲያስ የተላከም አንድ መልእክት ነበረ፣ ሚስጥራዊ መልእክት፣ አስቸኳይ መልእክት። እርሱን ሳደርስ ይህንም ማህተም የግርጌና የራስጌ ማኅተምን ተመልክቸዋለሁኝ። ስለዚህ አንዳች ነገር አለው ማለት ነው። በይህ በአእምሮ ላይ ማውጠንጠን ጀመርኩኝ። የምገባበት ነገር ሁሉ፣ ማስበው ነገር ሁሉ፣ እምመለከተው ከአእምሮ በላይ ሆኖብኛል። ሰላም። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ይህ በህይወቴ ያገኘኋቸውን የሰማኋቸውን፣ ያደመጥኳቸውን፣ የተመራመርኩባቸውን በፍለጋዬ ወቅት እጅግም አድካሚና አሰልቺ የሆኑ የህይወት ገጠመኞችን ለእናንተ ይጠቅማል ብዬ ከአባቶች ፍቃድ ጠይቄ በዘመን በጊዜ በቦታ በሁኔታ ሲመቻች ብቻ ለእናንተ እያቀረብኩላችሁ እገኛለሁኝ። ውድ አድማጭና ተከታታዮችም ይህ የህይወት ሁሉ ፍለጋዬ ነው እስከ ህይወት ፍጻሜ ድረስ የማላቆመው የማልሸሸው የአደራ የአባት አደራ እውነት ነው። ቀጣዩን በቀጣይ ክፍል ይዤላችሁ እመጣለሁ። እንደሚታወቀው ፈለገ ጥበባት አንድ የትዮ ቻናል ከ62 ሺ በላይ ተከታይ ያለው በተለያዩ ምክንያቶች ሪፖርት እየተደረጉ መልእክቶቻችንን እና አንዳንድ እንዲህ አይነት ታሪካዊ ማንነቶቻችንን ለዓለም እንዳናስተላልፍ ተገድቧል። ይህንን በመሆኑ ምክንያት ሌላ የትዮ ቻናል ተከፍቷል ዳና ብለነዋል ስያሜውን። ዳና ምንድን ነው ከተባለ ደግሞ ትርጉሙን እንሆላችኋለሁ። ዳና ዳና የፈለገ ጥበባት ታናሽ ወንድም ነው ወልደነዋል። ዳና በመላው ዓለም የሚታወቅ ስም ነው። ዳና በኢትዮጵያውያን ትርጉም አሻራ ማለት ነው። ውርስ ትርጉሙ አደራ፣ ፈላጊ ተመራማሪ፣ በአባቶቹ እርምጃ የሚራመድ የአባቶቹን አደራ እናሻራ የሚጠብቅ እንደማለት ነው። በኢትዮጵያውያን እንዲሁም የምስራቁ ፍልስፍናዊ ውስጥ ዳና ከእውነት ጥበብና ከፍለጋ ጋር የሚገናኝ መንፈሳዊ ሀብትን ሊወክል ይችላል ይህም እውነተኛ ብልጽግናን ከቁሳዊ ነገሮች እንደሚበልጡ የሚጠቁም ነው። ዳና መሰባሰብን፣ አንድ መሆንን፣ መሰላሰልን፣ አብሮ መቆምን፣ መቆራኘትንና መጠንከርን ያመለክታል የግል ጥቅም ብቻ ሳይሆን ሌሎችን ለመጥቀም ሀብትን የማካፈልና እውቀትን የመስጠትና ለትውልድ ለማሸጋገር ኃላፊነትን የመወጣት መንፈስንም ያካትታል። ለዳና ከሚሰጡ ዓለም አቀፋዊ ትርጉሞች ቅድሚያ ሰውነት፣ ሰው መሆን፣ የሰውነት ውሃ ልክነት ነው። ዳና በሀገር በቀል እውቀቶች የኢኮኖሚና የማህበራዊ ስርዓቶች በመዘርጋት ፍትሐዊና ዘላቂነትን እያበረታታን ንቁና ተራማጅ ዜጋን የሚደግፍ ነው። የዳና ፅንሰ ሐሳቡ ሃይማኖታዊና ታሪካዊ በባህላዊና በልምምዶቻችን ውስጥ እጅግ በርካታ የሆኑ ሚናዎችን የሚጫወትና አሻራዎችን የሚያስቀምጥ ነው። ስለዚህ ዳና ሁለገብ ነው፣ የሚዳሰሱ እና የማይዳሰሱ የሀብት ዓይነቶችን የሚወክል ሚስጥራዊና ለትውልድ የሚተላለፍ እውነቶችን የሚያንጸባርቅና አስተዋይና ኃላፊነት የተሞላበት ኑሮን የሚደግፍ ምዕራፍን የሚከፍት ነው። ዳና ዳና አሻራ፣ ዳና አደራ፣ ዳና ሚስጥር፣ እውነት ነው፣ እውቀት፣ ዳና ብልሃት ነው፣ ከአባቶች ወደ ልጅ የሚተላለፍ ውርስ እንደማለት ነው። ውድ አድማጭና ተከታታዮቼ፣ ዳናን ለመላው አለም እናስተላልፈው። እውነትን እና እውቀትን ጥበብና ማስተዋልን ሁላችንም እንሸምት። ለቤተሰቦቻችን ለልጆቻችን ታሪክን እናወር ስላለሁኝ ይህ የእናንተው ዳና ነው። በቀጣይ ፕሮግራም ይህን የሚያጓጓውንና ለቅዱስ ፓትራሪኩ የተላከላቸውን መልእክትስ እኔው ራሴ እንዲደርስ ያለኩትም ይህ ሚስጥራዊ የሆነው ነገር ምንድን ነው የሚለውትን ሁሉ የምነግራችሁ ይኖረኛል። በጊዜ ለኵሉ ነው። መቸም ጊዜ የማይገልጠው እውነት፣ ጊዜ የማያጠረው የማይፈታውና የማያላላው ቋጠሮ የለም። ጊዜ ለኵሉ እንዲሉ አበውም። ይህንን አጋሩትን ለሰዎች አጋሯቸው፣ ላይክ እያደረጋችሁ፣ ሸር እያደረጋችሁ አጋሯቸው። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ቤተሰባዊ ወዳጅነታችሁን አጠንክ ቀጣዩንና አጓጊውን የሆነውን በቀጣይ ይዤላችሁ እመጣለሁ። ሸራርጉት፣ አድርጉት፣ ላይክ አድርጉት፣ ሰብስክራይብ ያደርጋችሁ ሳብስክራይብ አድርጉት እላለሁኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እላለሁም።